ባለፉት ዘጠኝ ወራት በቱሪዝም ዘርፍ ከ23 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን የአማራ ክልል ባሕልና ቱሪዝም ቢሮ አስታወቀ። በሰላም ጦቱ ምክንያት በችግር ውስጥ ያለውን የቱሪዝም ዘርፍ መልሶ ለማጠናከር ጥረት የተደረገ መሆኑን ቢሮ ገልጿል። በቀለት ሾመ ተጨማሪ አለ። የቱሪዝም ዘርፉ ከብዛ ኢኮኖሚ ዘርፎች አንዱ ሲሆን የስራ ዕድል ለመፍጠር ያለው ፋይዳም ከፍተኛ ነው። የአማራ ክልል በቱሪዝም ዘርፉ በ2017 ዓ ምት ከ82 ሺ በላይ ዜጎች የስራ ዕድል ለመፍጠር አቅዶ እየሰራ ነው። ባለፉት 9 ወራትም በዘርፉ ከ23 ሺ በላይ ለሚሆኑ ዜጎች የስራ ዕድል መፍጠር እንደተቻለ የክልሉ ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ አባይ መንግስቴ ገልጸዋል። ቱሪዝም ሲስፋፋ፣ ቱሪስቶች ሲጨምሩ፣ የሆቴል ኢንቨስትመንት ይጨምራል። ሆቴሎች ደግሞ በርካታ የሰው ኃይል ይቀጥራሉ። በሆቴል ከፍተኛ የሆነ የስራ እድል ይፈጠራል። ቅርስ ሲታደስ፣ ቅርስ ሲጠገን ከፍተኛ የሆነ የሰው ኃይል ይጠቀማል። በኮንስትራክሽኑ ከፍተኛ የሆነ የስራ እድል ይፈጥራል። በባህል ዘርፍም የዕደ ጥበብ ውጤቶች አሉ። በርካታ የስራ እድል የሚፈጠርባቸው ዘርፎች አሉ። ስለዚህ በዚህ ዓመት 82464 የሚሆኑ በጊዜያዊ እና በቋሚ የስራ እድል እንፈጥራለን ብለን ነው እቅድ ይዘን የገባ ነው። ለ2017 አፈጻጸሙ ስናየው 23597 የሚሆኑ የስራ እድል ተፈጥሮላቸዋል። በባህል ዘርፍ፣ በቅርስ ዘርፍ እና በአገልግሎት ሰጪ ተቋማት የስራ እድል የተፈጠረላቸው ናቸው። ምንም እንኳን ክልሉ በዘርፉ እያካበተ ሀብት ቢኖረውም በሚጠበቀው ልክ በመልማት የዜጎች የስራ እድል መፍጠሪያ መሆን አልቻለም። ለዚህ ደግሞ ዋናው ምክንያት በክልሉ የተፈጠረው የሰላም እጦት አንዱ ነው። የሰላም እጦቱ ዘርፉን እንዳይለማ ከማድረግ ባለፈም በቂ የስራ እድል እንዳይፈጠርም ማነቆ ሆኗል ብለዋል አቶ አባይ። ሰላም የለም ማለት እነዚህ እንግዶች አይመጡም ማለት ነው። እነዚህ እንግዶች አልመጡም ማለት ሆቴሎች ፕሮዳክታቸውን አልሸጡም ማለት፣ አልሸጡም ማለት ደግሞ ከሰሩ ነው። ሰራተኞቻቸውን እየበተኑ ነው። ቀንሰዋል፣ አብዛኞቹ ቀንሰዋል። በዚህ ላይ የደረሰው ኪሳራ ራሱ የሆቴሉ ባለቤት ይከስራል ተቀጥሮ የነበሩት ሰራተኞች ይበተናሉ በሚበተኑት ሰራተኞች በቤተሰቦቻቸው የሚደርሰው ኢኮኖሚያዊና ማህበራዊ ጉዳት እንግዲህ በጣም ከባድ ነው እውነት ለመናገር የጋይድ ማህበራት ቱሪስቶች ሲመጡ መስህቡን በማስጎብኘት ኤክስፕሌይን በማድረግ ገጽታ በመገንባት ነው የሚሰማሩት ለቱሪስቶቹ ይሄ ምን ማለት ነው እንግዲህ ከሌላ አካባቢ የሚመጣ ሰው ምንድን ነው ብሎ ተረድቶ ሊሄድ ነው የሚመጣው። ስለዚህ እነዚህ ጋይዶች ደግሞ ገጽታ በመገንባት የራሳቸው የሆነ ሚና አላቸው። ወዛው ሳለ ደግሞ ገቢ አግኝተው መተዳደሪያ የሚያደርጉ ናቸው። ቱሪስት ከሌለ እነዚህ ሰዎች ምንድን ነው? ጋይድ ሊሆኑ የሚችሉት ምንድን ነው? ስለዚህ በጣም የሆነ ከፍተኛ የሆነ ችግር የደረሰባቸው ናቸው። በሰላም እጦቱ ምክንያት የተጎዳውን የቱሪዝም ዘርፍ እንዲበረታታ በቂ የገንዘብ ድጋፍ አልተደረገም ያሉት ምክትል ኃላፊውም የደረሰውን ጉዳት ሙሉ መረጃ በማጠናከር ዘርፉን መልሶ ለማቋቋም ጥረት እየተደረገ ነው ብለዋል። እድሉ ከተገኘ ድጋፍ ቢደረግለት ለዘርፉ እኛ ደግሞ በዘርፋችን የቅድሚያ ቅድሚያ የሚሰጣቸው እነማን ናቸው ብሎ በተለያየ መልኩ ኢንካሬጅ ለማድረግ ወደ ስራ ለማስገባት የሚያስችል ሁኔታ ለመፍጠር ነው። ከዚህ አኳያ እስካሁን ድረስ በካሽም ሆነ በአይነት ዘርፉን ለማበረታታት የሚያስችል የመልሶ ግንባታና ማቋቋም ስራ የተሰራ የለም። ችግር ገጥሞናል ማለት ነው። በዚህ በውስጥ ለውስጥ የውስጥ ግጭታችን በደረሰው ጉዳት ጥናት ላይ ነን። ቁሳዊም ውድመት፣ ሰብአዊም ውድመት ያው የሚታወቅ ነው። ግን እንደ ሴክተር ያደረሰውን ጉዳት ደግሞ በሰነድም ለመሰነድ ኢንኬዝ ቅድም ባልኩት አግባብ ደግሞ ሪሶርስ ቢገኝ እንዴት መደገፍ ይቻላል የሚለውንም ጭምር መረጃ በጣም አስፈላጊ ስለሆነ መረጃ በማሰባሰብና ጥናታዊ የዳሰሳ ጥናት በማድረግና ያለ ነው። በቅርቡ ጊዜ የሚጨረስ ነው። የቱሪዝም ዘርፉን ይበልጥ በማልማትና ለዜጎች የስራ እድል በመፍጠር በክልሉ ኢኮኖሚ ላይ የሚደርሰውን ጫና ለመቀነስ የባለድርሻ አካላትን ርብርብ ይጠይቃል።